ተመልሰናል አድማጮቻችን፣ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ባርሴሎና ትናንትና በካምፕ ኑ አትሌቲኮ ማድሪድን አሸንፏል፣ ሶስት ለአንድ በሆነ ውጤት። አትሌቲኮ ማድሪድ ግብ በማስቆጠር ቀዳሚ ነበሩ ግን ባርሴሎና በ ከግቡ መቆጠር በኋላ ያስቆጠራቸው ግቦች አሸናፊ አድርገውታል። ሌዋንዶስኪ የፍጹም ቅጣት ምት የሳተበት ምሽት ነበርና ከዚህ በላይ ግብ ማስቆጠር የሚችሉበትም ጨዋታ ነበር። እናንሳው ለባርሳ እጅግ ወሳኝ ስነው ከአትሌቲኮ ማዲድ ጋር የስድስት ነጥብ ልዩነት እንደማድረግ ነው። ምክንያቱ አሁን የስድስት ነጥብ ልዩነት ሆኗል። ግን አትሌቲኮ ማዲድ ቢያሸንፍ ኖሮ ላሊጋውን መምራት የሚችልበት እድል ነበረው። ና እናንሳው ይሄንን ጉዳይ ለባርሴሎና በጣም አስፈላጊ ድል ይመስላል። ለባርሳ በጣም አስፈላጊ ድል ነው። ትላንትና እና የባለፈውንም የውድድር ዘመን ባርሰሎናን የመሰለ ፐርፎርማንስ ነው በጨዋታው አብዛኛው ጊዜ ያሳየው። አትሌቲኮ ማድሪድ ጥሩ ነበር። ጨዋታውን የጀመረው ቀድሞ በአሌክስ ባየና ጎል አማካኝነት መርቷል። መጨረሻ ላይም ቻጓል ማዳ ሁለት ላንድ እያለ አቻ ሊያደርግ የሚችልበት እድል ነበረው። አንቷን ግሪዝማንም አንድ አጋጣሚ ነበረው። ኳስ በትክክል መቆጣጠር ባለመቻሉ የተነሳ ነው ጎል ሳያስቆጠር የወጣው ግን በእነዚህ የጨዋታው ምዕራፎች መሀል ባርሰሎና ባለፈው የውድድር ዘመን የነበረውን የሚያስታውስ አይነት ትናንትና ከጨዋታው ፊት ስናነሳው ነበረ። በጣም ውስብስብ ጊዜ አሰልጣኙ ያሳለፉ እንደሆነ እንግሊዞቹ ምን ይላሉ መሰለሽ፣ ዩር ታክቲክስ አር አስ ጉድ አዝ ዩር ፕሌየርስ ይላሉ። የፈለገ ታክቲካዊ ርቀት ቢኖርሽ ተጫዋቾች ያስፈልጋሉ ያለና ማድረግ እና ትናንትና የራፊኛ መመለስ የፔድሪ መመለስ ባርሴሎናን የባለፈው የውድድር ዘመን ፎርም ላይ እየተገኘ እንዲመስል አድርጎታል። ትናንት ያነሳሁት ኢኒጎ ማርቲኔዝ ባይኖር እንኳ በሚክሽፍት ፉልባክ ጄራርድ ማርቲንን የግራይ መሀል ተከላካይ አድርገው ቢጠቀሙ በፍራንኪ ዲዮንግ አለመኖር ምክንያት ኤሪክ ጋርሲያ ሌላ ጨዋታ ስድስት ቁጥር ሆኖ ቢጫወት እንኳ ከእነዚህ ጉድለቶችም ጋር ጭምር የተሟላ ፊትነስ ላይ የሚገኝ የማይመስለው ሌቫንዶቭስኪም ጭምር የፍጹም ቅጣት ምት ባለፈው በሴቪሉ ጨዋታ ሁለት ለአንድ እያለ ስተው ነበር። ከሴቪያ ጋር ውጤቱ የተለየ ሊሆን ይችል ነበር። በኋላ አራት ለአንድ ነው የተሸነፉት። ደግሞ ትላንትናም ሁለት ለአንድ መሆን የሚችሉበት እድል ነበራቸው። ያንን የፍጹም ቅጣት ምት ነው የሳተው። ሙሉ የተሟላ ፊትነስ ላይ ስለመገኘቱም እርግጠኛ አይደለም። እሱም ብዙ ጉዳት አስቸግሮታል። እንዲህ መሆኖ ግን ባርሳ በጣም ጥሩ ተጫውቷል። እና እንግዲህ ለዴጎ ሲሞኔ እኔ ከሌሎቹ ጨዋታዎች የተሻለ ፕሮአክቲቪቲ ነበረው ነው ምለው ብዙ ጊዜ ትልልቅ ጨዋታዎች ላይ እንደምታቂው አሰልቺ የሆነ የጨዋታ እቅድ ይዞ የመቅረብ እና ሰዎች የሱን የቡድኑን አምቢሽን የመጠራጠር ልማድ ነበራቸው። ትላንትና አሌክስ ባዬናን የኤምሬትስ ጨዋታ ላይ የሰራውን ስህተት የተማረበት ይመስላል፣ አሰልፎታል። አሁን ቡድኑ በዚህ ተጫዋች ዙሪያ ነው ለመስራት እየሞከረ ያለው። በኒኮ ጎንዛሌዝ፣ ሁሊያን አልቫሬዝ አይነት ተጫዋቾች ነበሩ ተጠባባቂ ወንበር ላይ እንደ አሌክሳንደር ሶርሎት እንደ አንቷን ግሪዝማን አይነት ተጫዋቾች ነበሩ ራውል ጋርሲያን አይነት ኃላፊነት የድሮውን የአትሌቲኮ ማድሪድ አይነት አማካይ ኃላፊነት እንዲወጣ ይመስላል። ኒኮ ጎንዛሌዝ የበለጠ የተጫወተው ኳሶች ፍሊክ እንዲያደርግ፣ በላይኛው የሜዳ ክፍል ፕሬስ እንዲያደርግ፣ ከዛ ለማጥቃት ተጫዋቾች በጣም ቀርቦ እንዲጫወት አይነት እንዲህ አይነት ኃላፊነት የተሰጠው ይመስል ነበር። ሲጀመርም ዡል ኩንዴ ከጨዋታው በኋላ ከየስፔን ጋር በነበረው ቃለ ምልልስ ላይ እንደተናገረው የመጀመሪያውን አስራ አምስት አስር ደቂቃ አትሌቲኮ ማድሪድ ነበር ዶሚኔት ያደረገው ብሏል። እውነቱን ነው። ምክንያቱም የመጀመሪያው አምስት ደቂቃ ስድስት ሰባት ደቂቃ ገደማ ጨዋታው የተደረገው በባርሴሎና ሜዳ ነው የነበረው። የባርሳ አልፎ አልፎ ብቅ የሚሉ ማጥቃቶች በመልሶ ማጥቃት ላሚን ያማል በሚሞክራቸው የትሪቬላ ፓሶች ይደረጉ ነበር። ነገር ግን ዲጎ ሲሞን የአንዳንድ ሪስኮች ወስዶ ነበር። ለምሳሌ ጆኒ ካርዶሶ፣ የተሟላ ፊትነስ ላይ የማይገኘውን ተጫዋች ትላንትና የመጀመሪያ አሰላለፍ ውስጥ አደረገው። ሁለት ጊዜ ወደቀና ተቀይሮ ወጣ እና ያ ተመሳሳይ ኤነርጂ አልነበረም። ከዚያ በኋላ ኮኬን የገባው ኮኬ ደግሞ ሰባት መቶ ሶስተኛ ጨዋታው ነው ትላንትና ያደረገው ምሳ ሰባት መቶ ሶስተኛ ጨዋታ ማለት ሁለት ሺ ስምንት ላይ ነበር ለመጀመሪያ ጊዜ ለአትሌቲኮ ማድሪድ የተጫወተው። ስለዚህ እንደ ጆኒ ካርዶሶ ወይ ማጠገቡ እንዳለው ባሪዮስ ኤነርጂ ባይኖረው እንኳን እንረዳለን። እድሜው ትልቅ ነው፣ ብዙ ጨዋታ የተጫወተ ተጫዋች ነው። ግን የአሰልጣኙ ታክቲካዊ ፕላን የቀየረው ይመስላል። እንዲያም ሆኖ ባርሳ ቀድሞ ጎል ተቆጥሮበት ነበር። ባርሳ ላይ ጎል ከተቆጠረበት ለመተንበይ ብዙ አያስቸግርም። ያው ሃይ ላይን ነበር አሰልጣኙ ከዛ፣ ውልፍት እንደማይኑ ግልጽ ነው። ያ ሃይ ላይን ነበር እና ከቀኝ መስመር ተከላካያቸው ከነዌል ሞሊና የተነሳ ኳስ ነው ከባርሳ ወደ መሀል ሜዳ በጣም ተጠግቶ ይከላከል ከነበረው የተከላካይ መስመር ጀርባ የተጣለ ኳስ ነው። በኋላ ጎሉ ኦፍሳይድ ተብሎ ተሽሮ ነበር። በድጋሚ ሲታይ ከጨዋታ ያልነበረም የፓው ኩባርሲ አያያዝ ያው ይሄኛው ጨዋት በተከላካዮቹ መካከል ያለው መናበብ ዝንፈት የሌለበት መሆን አለ ፐርፌክት ኢንች መሆን አለበት ማለት ነው ና አንዱ ተጫዋች በመስመሩን በትክክል ካልጠበቀ ጎል ይቆጠራል። የአትሌቲኮ ማድሪድ ጎል የተቆጠረው በዚያ መንገድ ነው። አጨራረሱ በጣም አስደናቂ ነው። ብዙ ገንዘብ ነው ያወጡበት። በቪያሪያል በነበረበትም ጊዜ በጣም ጥሩ የውድድር ዘመን ነበር ባለፈው የውድድር ዘመን ያሳለፈው ድንቅ አጨራረስ ነው የነበረው። ግን አሴትኮ ማድሪድ በመሪነቱ ብዙ መቆየት አልቻለም። በተለይ ደግሞ ከጆኒ ካርዶሶ መውጣት በኋላ የአማካይ ክፍሉ አለቃ አንድ ሰው ብቻ ነበር፣ ፔድሪ ጎንዛሌስ ኔ ነበረው ፔድሪ እና ራፊኛ ሁለቱም ፊት አይደሉ። ራፊኛ በቀደም 30 ደቂቃን የተጫወተ ከአላቬስ ጋር እና በሲዝኑ በእስካሁኑ ከትልልቆቹ ጨዋታዎች መካከል በአንደኛው ጨዋታ ላይ አሰልጣኙ እሱን አምነው ለማሰለፍ በተደጋጋሚ ጨዋታዎች ላይ በቅርብ ጊዜ ፕራክቲስ ማድረጉ አላስፈለጋቸውም። ያን ያህል ወሳኝ ነው። ፔድሪም እንደዚሁ እሱም የባላቬሱ ጨዋታ ላይ ጥቂት ነው የተጫወተው፣ ተቀይሮ ገብቶ፣ ትላንትና ሰባ አንድ ደቂቃ ነው ሜዳ ውስጥ የቆየ። በተሟላ ፊትነስ ላይ ያልሆኑ ተጫዋቾች ናቸው እነዚህ ተጫዋቾች። ሁለቱ ግን በጣም አስፈላጊ ተጫዋቾች መሆናቸውን የምታቂው፣ በኳስ ቁጥጥር ጊዜ እኔ ማለት ሰው የተለያየ ኳስ የማየት ጣዕም አለው። አይደለም ጉልበተኛ የሚማታ ፊዚካል ተጫዋች የሚወድ ተጫዋች ይኖራል፣ መብት ነው። ያንን ግን ፔድሪን አይቶ አለመደነቅና አለማድነቅ በጣም አስቸጋሪ ነው። ማለት ለእግር ኳስ ስጦታዎች ከሆኑ ተጫዋቾች መካከል አንደኛው ነው። እኔ ሁሌ እንደምለው በልጅነቱ ቻቪንም ኢኒየስታንም እያደነቀ እንዳደገ አይነት ተጫዋች ነው። እንደፈለገ ጨዋታ ኮንትሮል ያደርጋል። እንደ ኮንትሮል አለቃው፣ እንደ ቻቪ በጠባብ ቦታዎች፣ እንደ ኢኒስታ ድሪብል ያደርጋል። በጣም አስደናቂ ነው እና ትላንትና የአትሌቲኮ ማድሪድ አንደኛው ድክመት የነበረው እሱን ኳስ ሲይዝ ሁለቱ ተጫዋቾች ሁሊያን አልቫሬዝ እና አሌክስ ባዬና፣ የመጨረሻዎች ሁለት ከፊት ያሉ ተጫዋቾች እነሱ ናቸው። ኳስ ይዞ ከኳስ ጋር ጊዜ መስጠት አልነበረባቸውም። አደጋዎች ሁሉ የሚነሱት ከፔድሪ ግሮች ስለሆነ የባርሰሎና ግሉ እሱ ነው የተከላካይ መስመሩንም ከፊት ያለውን መስመር ኮኔክት የሚያደርገው ግሉ እሱን። ከኳስ ጋር ጊዜ ነበረው፣ ስፔስ ነበረው፣ ታይም ኤን ስፔስ ነበረው። ከፊት ፕሬስ አላደረጉትም፣ ወይ ደግሞ ከሁለቱ አማካዮች ተቀይሮ የገባው ኮኬም ወይ ባሪዎስም፣ ሁለቱም ጃምፕ አላደረጉም፣ ወይም ፕሬስ አላደረጉትም። ጊዜ ነበረው፣ ስፔስ ማየት ይችላል። ቪዥኑ የሚገርም ነው። ከዛ ያንን ስፔስ አታክ ማድረግም ይችላል፣ ኤግዚኪዩት ማድረግ ይችላል። ያችሎታል ያንን ቦታ ማጥቃት ይችላል። አትሌቲኮ ማድሪድ ሲከላከል መጨረሻ ላይ አምስት መስመር ነው የነበሩ አምስት ተጫዋቾች የነበሩበት መስመር ነው የነበረው መጨረሻ ላይ ግን በዴቪድ ሃንስኮ ና በክሌሞ ሎንግሊ መሀል በጣም ሰፊ ክፍት ቦታ ነበር። የግራ መስመር የክንፍ ተጫዋች ሆነው የጀመረው ራፊኛ ያንን ስፔስ ነው ያጠቃው። ፔድሪ ወደዛ ስፔስ ነው ኳሱን የሰጠ እና ያን ኦብላክን አለፈውና ያንን ጎል አስቆጠረ። ከዚያ በኋላ የመጨረሻዎቹ ሞመንቶች ላይ አሰልጣኙ ዲጎ ሲሞኔ የማጥቃት በርካታ ተጫዋቾችን ቀይሮ አስገብቶ የጨዋታውን መልክ ለመቀየር ጥረት እስካደረገበትና አንዳንድ የጎል እድሎች ከፈጠረበት ጊዜ ድረስ ፔድሪና ባርሰሎና በጨዋታ ላይ ፍጹም ከፍተኛ ብልጫ ነበራቸው። በኋላ ነው ባሪዎስ ራሱ ዳኔ ኦልሞ ላይ ጥፋት የሰራውና የፍጹም ቅጣት ምት የተሰጠው። ሌቫንዶቭስኪ ቢስተውም ከዚያ በኋላ ነው ራሱ ጎል አስቆጠረና ተጎዳ። አሁን የአንዳንድ የካተሉኛ ብዙሃን መገናኛዎች እስከ ጃንዋሪ ድረስ ከሜዳ ይርቃል እያሉ ነው። ዳኔ ኦልሞ ግን ሲኖር ብዙ ከሚጠቅሟቸው ተጫዋቾች መካከል አንደኛው ነው እና አሰልጣኙ ረፍት ሰዓት ላይ ኤነርጂ ለመጨመር ሞከረ፣ በኮኬ መግባት የተነሳ የጎደለውን ኤነርጂ ኮነር ጋላገርን አስገብቶ ኒኮ ጎንዛሌዝን አስወጥቶ፣ ግን ብዙ አልሰራም እና በኋላ የመጨረሻው ፕላኑ ሶርሎትን፣ ግሪዝማንን ቻጓል ማዳን ቀይሮ ማስገባት ነው እና አቻ ሊሆን ይችል ነበር። ግን አቻ ቢሆን ኖሮ የጨዋታውን ጠቅላላ የባርሴሎናን ዶሚነንስ አይገልጸውም። ስለዚህ ቡድኑ ችግር አለበት። ባርሴሎና በመከላከል ብዙ ጊዜ እንዳነሳ ነው እንደገና በድጋሚ ጎል ተቆጥሮበታል በነገራችን ላይ በዚህ ውድድር ዘመን እንደ ባርሰሎና ቀድሞ ጎል የተቆጠረበት ቡድን የለም ግን በአምስቱ ሊጎች እንደ ባርሰሎና ቀድሞ ጎል ተቆጥሮበት ብዙ ነጥብ የሰበሰበ ቡድን የለም ሪከቨር ማድረግም ይችላል አምናም ብዙ ብዙ ከምባኮች ነበሯቸው ዘንድሮም ብዙ ከምባኮች አሉ አስራ አምስት ነጥብ ከመመራት ተነስተው የሰበሰበው አትሌቲኮ ማድሪድ ደግሞ ቀድሞ ጎል ያገባል እሱም ቀድሞ የተተነበየ ነው በአስራ አራት ተከታታይ ጨዋታዎች ላይ ከትላንትናው ጨዋታ ፊት ቀድሞ ጎል አስቆጥሮ ነበር ግን ከጎሉ መቆጠር በኋላ የባርሰሎና ሪያክሽን ምርጥ ሪያክሽን ነበር እና ደግሞ ለመጀመሪያ ጊዜ በዚህ የውድድር ዘመን በትልቅ ጨዋታ ጥሩ ተጫውተዋል። በፓሪስ ሴንት ጀርመን ተሸንፈዋል። በሪያል ማድሪድ ተሸንፈዋል። በቼልሲ ተሸንፈዋል። ስለዚህ እንደዚህ አይነት ትልቅ ጨዋታ ላይ ጥሩ ፐርፎርማንስ ያስፈልጋቸው ነበር። ግን የሁለቱ ተጫዋቾች መምጣት፣ የራፊኛ መምጣት የባርሰሎናን ፕሬሲንግ በጣም አሻሽሎታል። የባርሰሎና ፕሬሲንግ በጣም ተሻሽሏል ማለት አምናም በዚሁ ሃይ ላይ ነው የሚጫወቱት። ሪስክ አለው ጉዳዩ የሪስክ ኤንድ ሪዋርድ ነው። ጎል ይቆጠራል፣ አሰልጣኙ ያቁታል። ግን ሳጥንሽን ብትከላከይ ጎል ይቆጠራል። ብዙ ልዩነት የለ። ሁሉም መከላከል የራሱ ሪስክ አለ። ምንም ዋስትና አደለም። ባርሴሎና ትቶ ሜዳውን በሙሉ ሳጥን እንከላከላለሁ ቢል ጎል አይቆጠርበትም ማለት ማአት፣ ቡድን በሳጥኑ ሲከላከል እኮ ነው የሚከርመው፣ ግን ጎል አይቆጠርብሽም ማለት አደለም። አሁን አሰልጣኙ ሪዋርዱ ይበልጣል፣ የምናገኝበት ጥቅም ይበልጣል ብለው ስለሚያምኑ ነው እንደዚ የሚጫወቱት። እንደዛ እንዲሆን ግን ከፊት ያለው ፕሬሸር በጣም የተዋጣለት መሆን አለበት። ራሽፎርድ ጥሩ እያገለገላቸው ቢሆንም ትላንትና ተቀይሮ ገብቶ ለሶስተኛ ጎል መቆጠር ኮንትሪቢት ቢያደረግም አሲስት ቢያደረግም በፕሬሲንግ ኢንቴንሲቲ ግን የራፊኛን ቁጥሮች መድገም አይችልም። ሌላ የባርሴሎና የማጥቃት ተጫዋችም መድገም አይችልም። ምናልባት ፌራን ቶሬስ ሲቀርበው ከሆነ እንጂ ላሚን ያማልም ቢሆን ሌቫንዶቭስኪም ቢሆን ተመሳሳይ ፕሬሲንግ ኢነርጂ ያላቸው ተጫዋቾች አይደሉም። ፔድሪ ደግሞ እንዳልኩት ፕሬዘንሱ፣ ጨዋታ የሚቆጣጠርበት መንገድ፣ ሁለቱ ጎሎች ለመቃጠታ የነበረው ተሳትፎ አስደናቂ ነበረ። ስለዚህ ምን ያደርጋል የባርሰሎናን የመከላከል ድክመት ይሸሽጋል። የባርሰሎናን የማጥቃት ጥራት ያሳድጋል። ፔድሪ እንደዛ ነው የሚያደርገው። ጨዋታ ይቆጣጠራል እንደፈለገ። ለማየት በጣም ደስ የሚል ተጫዋች ነው፣ እና ባርሰሎና ጥሩ እንዲጫወት የፕሬሲንግ ኢንቴንሲቲው ጥሩ መሆን አለበት። ያ ደግሞ የሚሆነው በራፊኛ አማካኝነት ነው እና በኋላ እንዲያውም ሲወድቅና ቀይሩኝ ብሎ ሲጠይቅ ሲቀመጥ ደጋሚ ተጎዳ ማለት ነው። እንደ የጉዳት ሪላፕስ የሚሉት እንደዛ ነው። አይ ደክሞት ነው አሉ ና የስፔን ብዙሀን መገናኛዎች የሚሉት። ሰባ ደቂቃ እንዲጫወት ነበር ከአሰልጣኙ ጋር የተስማሙ አሁን ያለው ፊትነት ና ሰባ ደቂቃ ብቻ የሚያጫወት ስለሆነ ማለት ነው ከዛ በላይ ነው ሜዳ ውስጥ የቆየ ሆነ። ልዩነቱ በጣም ሰፊ ነው እሱ ሲኖር ና ሳይኖር እና አሸንፈዋል። በሁለቱ መሀል ያለው የነጥብ ልዩነት ሰፍቷል። ነው። ወደ ስድስት ቀላል አይመስለኝም። እና ሪያል ማድሪድ ከባድ ጨዋታ ነው ዛሬ ያለበት። እንደ አምናው አይደለም። አትሌቲክ ቢልባኦ ግን በሳንማሜስ ሄዶ መጫወት በጣም አስቸጋሪ ጨዋታ እንደሚሆን መገመት ይቻላል። ያለፉትን ሶስት ተከታታይ ጨዋታዎቻቸው ቶ ነው ወደዚህኛው ጨዋታ የመጣው። ሲዝኑ ረጅም ነው ብዙ ወጣ ወረድ ይኖረዋል። እንደዚህ ግን ለባርሳ ያለፈውን የውድድር ዘመን ብቃት የሚያስታውስ አይነት ፐርፎርማንስን ያሳየው ምክንያቱ ግን ለማንም ሰው ስውር አይመስለኝም የፔድሪ መመለስ እና የራፊኛ መመለስ